ዘንድሮ የመስቀል ደመራ በዓል እና የኢሬቻ በዓልን አስመልክቶ በአራዳ ክፍለ ከተማ አስተዳደር የባዛር ዝግጅት ተዘጋጅቷል። ያው እንዳያችሁት ባዛር ዝግጅቱ የተለያዩ ኢንዱስትሪ አምራቾች የተሳተፉበት በጥቃቅንና አነስተኛ የተደራጁ ወጣቶች የተሳተፉበት ነው። የሰብል ምርት ቀርቧል፣ እንቁላል ቀርቧል፣ ሽንኩርት አለ። ከአልባሳት አኳያ ደግሞ ለበዓል የሚሆን የተዘጋጁ አንባሳቶች አሉ። እነዚህ አቅርቦቶች የደመራ በዓል እና የኢሬቻ በዓልን አስመልክቶ የተዘጋጀ ነው። ስለዚህ በተመጣጠነ ዋጋ የክፍለ ከተማው ነዋሪ የክፍለ ከተማው ነዋሪ ብቻ ሳይሆን ባዛሩ ያለበት ከተለያየ ክፍለ ከተማ የሚመጡ ነዋሪዎች ያሉበት ስለሆነ ስለዚህ በተመጣጠነ ዋጋ በዓሉን አስመልክቶ በቅናሽ የሚሸጥበት ለምሳሌ እንቁላል አስራ ሁለት ከሃምሳ የሚሸጠው ገበያ ላይ እስከ 20 ብር እስከ 23 ብር ይሸጣል። ሽንኩርት ኛጋ 100 ብር ነው የሚሸጠው። እዚህ ገበያ ላይ እስከ 140 የደረሰበት ሁኔታ ነው ያለው። ስለዚህ የህብረተሰቡ ኑሮ ማዕከል አድርጎ ዋጋው የተመጣጠነ በሌላ መንገድ ደግሞ የዋጋ ማረጋጋት ስራውን የሚሰራበት ስራ ነውና ይህ ባህል በዓሉ በሰላም እንዲከበር ዋጋ በተረጋጋ መንገድ ህብረተሰቡ የሚገዛበት ምቹ ሁኔታ እንዲፈጠር ተደርጓልና ስለዚህ የክፍለከተማው ከተማው ነዋሪ ሌላው የአዲስ አበባ ነዋሪ በክፍለ ከተማችን ብቻ ሳይሆን አዲስ አበባ ላይ ባሉ አስራ አንዱ ክፍለ ከተሞች የተዘጋጁ ባዛሮች ናቸው። ስለዚህ ምርት ወደዚህ በበቂ ሁኔታ ስለቀረበ ወደዚህ መጥተው በተመጣጠነ ዋጋ መገብየት የሚችሉበት ሁኔታ ነው ያለው በዓሉ የሰላም፣ የጤና፣ የደስታ እንዲሆን እንዳሳደር ልባዊ የምኞታችንን እናቀርባለን።